እንደ ኢሮፕያን አቆጣጠር በ1099 ዓ.ም ነው ይላል ታሪክም። የአውሮፓውያንን ሊቃውንት በሚስጥር ተሰብስበው የመሰረቱት የጽዮን ቤተ እምነት ዘ ፕራዮሪ ኦፍ ዚዮን የተሰኘው ሃይማኖታዊ ተቋም በገሃዱ ዓለም ያለ የሚገኝ እጅግ ሚስጥራዊ ድርጅት ሲሆን በቀደምት ሀገራት እንደ ኢትዮጵያ ባሉ ሚስጥራዊና እጅግን በርካታ ታምራት አላቸው ተብሎ የሚገመቱትን በማሰስ በመፈለግ እጅግም ምስጢራዊ በሆነ መንገድ የምርምር ስራዎችን ያደርጋሉ። እንደ ኢሮፒያን አቆጣጠር በ1975 በፓሪስ ብሔራዊ ቤታ መዛግብት ቢብሊዮቲክ ናሲዮናል ለመጀመሪያ ጊዜ የተገኘውና ምስጢራዊ ሰነድ ተብሎ የሚነገረው ሌ ዶሲዮ ሰክሬ እየተባለ የሚጠራው እና የሚታወቀው የብራና ላይ ጽሑፍ እንደ ሰራ ኢዛክ ኒውተን፣ እንደ ሳንድሮ ቦሽሊ፣ እንደ ቪክቶር ሂጎና ሊዮናርዶ ዳ ቪንቺ ያሉ በርካታ የጽዮን ቤተ እምነት አባላት ስም በይፋ በናገሩ ይታወሳል። ሆኖም እኒህ እጅግ ሚስጥራዊና ረቂቅ የሆኑ ማህበራት ዛሬም ድረስ በኢትዮጵያ ጥንታዊ ገዳማትና አድባራት ይፈልጋሉ፣ ያስሳሉ፣ በተለያየ ምክንያቶች ይገባሉ። እንደ ኦፐስዴ ተብሎ የሚጠራው የካቶሊካውያን ስውር እጅ እምነትን ከማስቀየር ከማስገደድና በአካላዊ ቅጣት ስጋን ከማዋረድ ባሻገር አደገኛ ተግባር ጋር ተያይዞ በሚነሱ ውዝግቦቹና ዋነኛ የሆኑ መነጋገሪያዎቹ በሚስጥሩ ማህበራት ይታወቃሉ። ኦፐስዴይ በቅርቡ 47 ሚሊዮን ዶላር በላይ የፈሰሰበትን ዋና መስሪያ ቤቱን በኒውዮርክ ከተማ በ243 ሌክሲንግተን ጎዳና ላይ አጠናቋል። እኒህ እና በርካታ የሆኑ የሚስጥር ማህበራት ዛሬም ድረስ በኢትዮጵያ ጥንታዊ መዛግብቶች፣ ጥንታዊ የሆኑ ገዳማትና አድባራት እጃቸውን ሰደው እጅግ ሚስጥራዊ የሆኑ ቅርሶቻችንና ታምራት አድራጊ የሆኑ እጅግ የተከበሩ የዘመናት ሁሉ የአባቶቻችንና አደራ እየወሰዱ እየመዘበሩ በአንድም በሌላ ምክንያት ከሀገር እያስወጡ ይገኛሉ። ይህንን ተከትዬ የተጓዝኩባቸው እጅግ ሚስጥራዊ የሆኑና ረቂቃን መንገዶች አሉ። ይህንን ለማሰስ ለመፈለግ ይፈልጉትን ለማወቅና እንደ ትውልድ ኒን ታምራትና እጅግ ድንቅ የሆኑ ቅርሶቻችን ተጠብቆ እንዲኖሩ ምናልባት ህዝበ ምዕመኑ ባያቅም ባይገለጥለትም በተወሰኑ ሰዎችና በሚስጥር አዋቂዎች ታውቆና እንደ እጅ መዳፋቸው የሚያውቁት እነዚህ በርካታ የሆኑ ቦታዎችን ለማህበረሰብ ማድረሱ ጥቅሙ ያጋድላል። ምክንያቱም ሚስጢር የሆኑት ለእኛ ነው ለእኛ ለህዝቡ ነው እንጂ ለበርካቶች ሚስጢር አዋቂዎች የአውሮፓውያንና የአሜሪካውያን የአረብ ዲታ ባለሀብቶች በኢትዮጵያ ሲያዣብቡ፣ ሲፈልጉ፣ ሲያስሱ ማየት እጅግ የሚያስገርም እና የሚያስደንቅ ነገር ነው። ሰላም! በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንደምን ቆይታችሁኛል? እንደሚታወቀው ላለፉት ፕሮግራሞች ላይ ስሰራ የነበረው እጅግ ምስጢራዊ የሆኑ መንገዶችን ፍለጋና የገጠሙኝን ነገሮች ከአባቶች ምክር ሀሳብ ተቀብዬ ልክ ነው እውነት ነው ይገለጥ ባሉ መሰረት ለእናንተ ይዤላችሁ እየቀረብኩ እገኛለሁኝ በነገደ ያዕቆባውያን ዙሪያ ሚስጥራዊ በሆነው ቦታ እጅግ የእግዚአብሔር ጠብቆት የሚገኝበት የሲአዮ ፕሮጀክሰን ስትሪክት አይኖች ያረፉበት የነገደ ያዕቆባውያን ውሉደ ደደካውያን እየነገርኳችሁ እገኛለሁ። በኢትዮጵያ ምድር ላይ እንዲህ አይነት ታምርና ድንቅ ነገርን መስማት ማየት እጅግም ከአእምሮ በላይ እንደሆነ እየተመለከትን ነው። ከአባ ፍቅረ ማርያም ከጎጆቸው ጀርባ ጭኗን ስር ተከትዬ በሄድኩበት ጊዜ ያገኘሁት ነገር ሀበ ቅዱሳን ማይበር ዘይወስደኒ ሊተፍኖ ተጻርቃን። ወደ ቅዱሳን መንገድ የሚወስደኝን በእግዚአብሔር መሪነት ጀምራለሁ። የሰማይ ረግብ መንገድን ታሳየኛለች የሚለው እጅግ ምስጢራዊ መንገድ፣ ከዛም አልፎ ወደ ይባብ ኢየሱስ አቅንቻለሁኝ። ለዘታሰሶ መጽሐፈ ጥበብ እንዳሉኝ ለዘታሰሶ መጽሐፈ ጥበብ እምዘ ይትፋል ጥበቡ ትረክቦ፣ የምትፈልገው የጥበብ መጽሐፍ የህይወት መጽሐፍ ጥበቡ ከሚባሉ ሰው ወደ የባብ ኢየሱስ አቅና ታገኘዋለም። ባሪው መሰረት አቅንቻለሁ። በዚህም በወታደሮች በምዕራብ እዝ ካምፕ ውስጥ የሚገኘው ምስጢራዊ መንገድና ጥንታዊ አባቶቻችን የሚስጥር መካፈያ የሆነውን አንድ እጅግ ረቂቅ የሆነ ዋሻ በወታደሮች ወይም በመከላከያ ካምፕነት በጉልበት ቢያዝም ሚስጥሩ ለዘመናት ተጠብቆ የሚኖር እንደሆነ ተነግሮኛል። ወደዚህ ካምፕ ለመግባት ያደረግኩት ትንቅንቃለም የፀሐይዋን ጮራ እየተጠባበኩ ለመግባት ጓጉች አለሁኝ። በየአርባ ደቂቃው የታጠቁ የሚያስሱ ወታደሮች አካባቢውን ይዞራሉ። ካንፉ ደቡብ ምዕራብ አቅጣጫ የሚገኘው ሚስጢራዊና በርካታ ቅርሶች አሉበት የሚባለው ከዛም አልፎ በመከላከያ ሚኒስቴር ስር ሆኖ በርካታ ጥናቶችና ምርምሮች ስራዎች ይደረጉበታል ወይም ይከወኑበታል ተብሎ የሚታሰበው የድሮው ይህ ባብ ኢየሱስ ገዳም ይዞታ የነበረው በአሁኑ ወቅት ደግሞ የምዕራብ እዝ ዋና መምሪያ በመሆነ ስፍራውን በኃይል የተያዘው ይህም ቦታ በደቡብ አቅጣጫ ካለው የታጠረ የሽቦ አጥር ባሻገር በደቡብ ምዕራብ በኩል አሻገሬ በሽቦ አጥሮቹ ክፍተት ቃኘውና መለከተው ጀመረ። በጥቅጥቅ ደኖች መካከል ውስጥ ያሉ ዛፎች እስከ ወገባቸው ድረስ ከቦ የያዛቸው ሳር ደኑን ጥቅጥቅ አድርጎ ሞልቷቸዋል። አሻግሬ እመለከታለሁም፣ የሰው ኮቴ ያረፈበትና የተረማመደበት አንዳች ቦታ ማግኘትም አልቻልኩም። እጅግ በጣም ሰፊ የሆነውን ይህን በካምፕነት የሚያገለግለውን የምራብ እዝ መምሪያ የሆነውን ቦታ እመለከታለሁም። ጠው የሚባሉትን ሰው አገኛቸው ያሉኝ አባ ፍቅረ ማርያም መልእክት ይዤ ከዚህ ቦታ ብገኝም ይህን አለማግኘቴ እጅግ ተሰምቶኛል። እጅግ አድካሚና ሰልችሞብኛል። ምናልባት ትንሽ መፍትሄ ላገኘ የሚችለው ከረኞች እንደሆነ ገብቶኛል። ከነርሱ ጋርም የሆነ ጉዳይ ላገኝ እንደምችል አመኘ። እነርሱን ላወራ፣ ልወያይ፣ እነርሱ ጋር ልጫወት ወደ እነርሱ አቀናሁኝ። ከ12 እና ከ13 ዓመታት በላይ ከፍ የማይሉ እኒህ ልጆች ሰብስቤ ጨዋታ ነገር በመፍጠር ቤተሰባዊ ቅርርብነታችንን አጠነከርኩትም ስለ ከብቶቻቸው ስለ ጨዋታቸው ስለ ቤተሰቦቻቸው ሁሉ እያነሳው ከነርሱ ጋር ይበልጥ ተቀራረብን ስሙ እንጂ አልኩኝ ድንገት በዙሪያ የከበቡኝ ነረኞች በዚህ አካባቢ ግን አንዳንድ መነኩሳት ታያላችሁ እንዴ አልኳቸው እ አሉ ሁሉም አይኖቻቸውን በአትኩሮት እየተመለከትኩኝ ከመቅጽበት ሁሉም ዝም ሲሉ መለከታቸው ጀመረ ምን ነው ንገሩኝ እንጂ እያልኩ በፈገግታ ስመለከታቸው ሁሉም ተነስተው ጥለውኝ ሮጡም አልገባኝም እንዴት ለምን እላለሁ ለራሴም እኒህ ልጆች አንዳሽ ነገርን ያውቃሉ እንዳይናገሩ በጥብቅ የተነገራቸው ጉዳይ ስላለ እንጂ ብዬ ማሰብን ጀመርኩኝ ለምን ይሆን ስለዚህ እጅግ ሚስጢራዊ የሆኑ ያልተነገሩና ያልተገለጡ ሁነቶች በዚህ አካባቢ ይከሰታሉ ማለት ነው ብዬ መጠርጠር ጀመርኩኝ። ከተወሰኑ ደቂቃዎች በኋላ ጋሽ የሚል የህፃን ታዳጊ ልጅ ድምፅ ከኋላ የጠራኝና ወደ እኔ ተጠቀም የውል ና ናቡሽዬ አልኩትም። እኔ መልካም ሰው ነኝ፣ የቤተክርስቲያን ልጅ እኮ ነኝ አልኩት ፈገግ እያልኩኝ። ጥበቡ የሚባሉ ሰው ፈልጌ ነው፣ ወደ እርሳቸው ወደዚህ ወደ ባብ እንድመጣ ተልኬ ነው፣ እርሳቸውን ላገኝ የእርሳቸው ወዳጅ ነኝ አልኩትም ለእሳቸው መልእክትም ስላለኝ ነው። እና ነገረኝ። አቡሽዬ አልኩት ልጁን ደጋግሚ። እኛ እኮ አታውጉ ተብለን ነው እንጂ ብሎ ቀጠለም። ያው እውነታው ያው ብሎ መንተባተብ ጀመረ። ለማንም አይወራም እኮ አለኝ። ምንድን ነው፣ ችግር የለው እስኪ አውራኝ። እኔ ከእርሳቸው ተልኬ ነው የመጣሁት በማለት ማባበል ጀመርኩኝ። በዚህ በላይኛው በኩል ፀሐይዋ ስትገባ የሚወጡ አንድ ሰው አሉ፣ አለኝ የረኛውም ይወጡና እኛን ያወጉናል ብሎ ቀጠለም። ምን አይነት ሰው ናቸው አልኩኝም። ትልቅ ነጭ ጢም ያላቸው ጎንበስ ብለው የሚሄዱ ነው አለኝ ታዳጊም። እና ከእናንተ ጋር ምን ታወራላችሁ አልኩትም። አብረውን ይቀመጡና ይመክሮናል አንዳንድ ጊዜም ብሎ ቀጠለም ደስ በሚል የገጠረኛ ዜማ ባሉ የእረኞች አነጋገርም፣ ደግሞ እጽዋትን አይነታቸውን ነግረው እንድለቅም ብለው ይልኩናል። ከዛም ስማቸውንም ይነግሮናል። ይህ ለዚህ ህመም፣ ይህ ለዚህ መድኃኒት ይፈውሳል እያሉ እያጫወቱ እየፈተኑ ይነግሮናል አለኝ። የረኛም ቀጠለና አንዳንድ ጊዜ ደግሞ ከተቀመጥንበት ድንገት ይጠፉናል አለኝ። ምናልባት የመሰወርን ጥበብ ያላወቀው ይሄ ልጅም ይሰወሩናል ከማለት ይልቅ ከተቀመጥንበት ድንገት ይጠፉናል ማለት ቀሎታልና፣ ወዳጆች ጓደኞች እያሉ ነው የሚጠሩን። በጣም ይኮ ነው የሚወዱን አለኝ። ከብቶቻችን ሲታመሙ እሳቸው ይህንን ስጧቸው ብለው እጽዋት ይሰጡናል አሉኝ። አንዳንድ ጊዜ ደግሞ ድንጋይ የሚመስሉ ነገሮች ያመጡና እነዛን በድንጋዮች እንድንጫወት ያደርጉናል። አንዳንዱ ሲገፋፋ፣ አንዳንዱ ሲሳሳብ፣ አንዱ አንዱን ሲያቀልጠው፣ አንዱ በአንዱ ብርሃን ሲሆን፣ አንዱ አንዱን ሲፋጀው፣ አንዱ አንዱን ሲያቀልጠውና ሲያሞቀው እንመለከታለን አሉኝ። እኒህ ሰው ማዕድናት እያሳዩአቸው ነበር ማለት ነው። የማዕድናትን ባህሪ የማዕድናትን ጠባይ በስውር እያስተማሯቸው መሆን አለበት ብያወቁኝ እስኪ እንዴት እያደረጉ ብዬ ፈገግ እያልኩ ጠየቅሁት። አንዳንዶቹ ነጭ ናቸው፣ አንዳንዶቹ የሚያበሩ ናቸው፣ አንዳንዶቹ ጥቁር ናቸው። ከዛ ደስ ይላሉ። እነዚህ እነዚህ ማለት እንዲናቸው እያሉ ይነግሩናል፣ ግን እኛ የገባ ነው አለኝ እረኛውም። ችግር የሚገርም ነገር እየነገረኝ ነው። እና ምን ያደርጋሉ ሌላስ አልኳቸው? ኧረ እሳቸው ብዙ ነገር ነው የሚያሳዩን የሚያስተምሩን ብሎ ቀጠለ። ሌላስ ብዬ ፈገግ ብዬ መጠየቅ ጀመርኩኝ። ችንም የሰጡን እሳቸው ናቸው። አለም ደግሞ እሷ ምንድን ናት ብዬ እየተመለከትኩኝ፣ የእረኞች መጠበቂያ ዘንግ ነገር ናት፣ እንደ ብትር ነገር ነች። እች ለምን ብለው ሰጧችሁ ብዬ ጠየቅኩትም። ኧረ አንዳንድ ጊዜ እዚህ ራጉና ዘንዱ ሲያስቸግረን፣ በዚህ ስንከላከልበት ይሸሻል፣ ይሮጣል አሉ። እንዴት አልኳቸው? አይ አይገባንም፣ ግን ይሄንን ሲያየው ሩቅ ያለው ይሸሻል፣ ይሄዳል። አይወዳትም። አይወዳትምችን ሁላችንም ይዘናል ብዙ ጊዜ ሲያስቸግረን ነበረ። እዚህ በሳሩም በምኑም እያለ ስለሚያስቸግረን እችን ለሁላችንም ሰጡን ብሎ ከፍ አድርጎ ማሳየት ጀመረም። ታዲያ ሰሞኑን አይታቸዋል አልኩቲንን ታዳጊ ኧረ ሰሞኑን ጠፍተው አላይመጡ አይተናቸው አናውቅም አለኝ። ከብቶች ሲደዱብኝ ስደዱብኝ ከብቶች ብሎ ተነስቶ እየሮጠ ወደ ከብቶቹ ተመለሰም። ፀሐይ ወደ ማደሪዋ ልትገባ ስታዘቀዝቅ እኔም የፀሐይዋን ትይዩነት ተመልክቼ ከምራብ በኩል ወይም ከዋርድየው ምስራቅ ትይዩ አጥሮቹ አልፌ ለመግባት እጠጋ ጀመረም። ከወዲያ ማዶ በህብረት የሚያወሩ ድምጾች በጆሮዎች ያቃጭላሉ። ድንገት ከጥቅጥቁ ደን አልፌ ወደ አጥሮቹ በኩል መጠጋት ጀመርኩኝ። በቀስታ ተጠጋለሁኝ ቀስ እያልኩም እንዳለታይ በዋርድ ትይዩ የፀሐዩ ጮራዋ እንዳታሳየው እየለመንኩና እየተማጸንኩኝ ወደ ቅጥሩ ለመግባትም ልቤ ተነስቷል። ድንገት በሆዴ በተኛውበትና እየተሳብኩ ወደ ተጠጋውበት አካባቢ ሳር ውስጥ እጅግ የተበራከቱ ጉንዳኖች ወረሮኝ። የፈጣሪ አለ እሱን ለማራገፍ ለመነሳት መሞከር ጀመርኩኝ። በህብረት ወክ የሚያደርጉ ወታደሮች 20ና 30 ሜትር ርቀት ላይ ተመለከትኳቸው። እንደገና እንግዴን አቀረቀርኩኝ በደረቴ ለጥብ እየተኛሁኝ ከመቅጽበት አንዱ ዞር ብሎ እኔ ወዳለሁበት አቅጣጫ ይመለከታል። ከሳሩ ውስጥ እንደተወሸኩ በሚርመሰመሱ መሰመሱ ጉንዳኖች እየተነደፍኩኝ ህመሜን ቻል አድርጌ መለከተዋለሁ። ከእንደገና ከጓደኞቹ ጋር ተቀላቅሎ ወሬ ሲጀምር፣ ፎይ ብዬም የተወሰነ ተረጋጋሁኝ። አቅሜ በላይ የሆነው የጉንዳኑ ጥቃት ግን እንዲያሳብደ ጀመረም። ድንገት ከላይ የለበስኩት ልብስ ማውለቅ ሲጀምር፣ ከሳሮቹ ውስጥ ሁኜ እፈራገጥ ጀመረም። እንባምባ ይለኛል። ተስፋ መቁረጥ፣ ምናገባኝነት ሞት ከደጅ እንደቆመ ቀሳፊ መልአክ እንደሚጠብቀኝ ህሊናዬ እያሰብና እያስታወሰኝ የጸጸትና የወይኒ ባይነት ስሜት ተሰማኝ። እጅግ በጣም እጅግ በጣም እጅግ በጣም አዘንኩኝ። ሁሉን ነገር ልወቅ ማለቴ ጉድ ሰራኝ። ከተገኘው በቀጥታ እንደሚመቱኝና እንደሚገዱኝ አውቃለሁኝ። አስከሬኔ እንኳን መውደቂያው ሳይታወቅ መጨረሻ ቤተሰቦች ሳያውቁ ያሞራ እራስለሆን ልሁን ብያነባ ሸመርም ችግር የማያስተምረኝ የዛሬን የዛሬን አውጣኝ አውጣኝ እያልኩ ስንት ጭንቀቶችን አልፈው ዛሬም እስቶቶች መማሪያ አልቻልኩኝ። ብኩነኝ ብኩነኝ እያልኩኝ ጸጸት ጀመርም ምን አገባኝ? ምንስ ጣረኝ? ምንስ ላገኝበት? ምንስ ምንስ ምንስ ሊኖረኝ ህይወት የማልኖር የራሴ ኑሮ አልኖር፣ እኔ ምን አገባኝ እያልኳ አነባለሁኝ። ድንገት ከሚንቀሳቀሰው ሳር ውስጥ ያ ምንድን ነው የሚል የመከላከያው ድምጽ ከወዲያ ማዶ በጆሮዎች አቃጨለም። ከመቅጽበት ደርቄ ቀረሁኝ። ወኔ ከመቅጽበት ሲገር የተሰማኝ ወይኔ ወይኔ፣ ተሸነፍኩ። ወይኔ ቀድሜ ወደኩ። ወይኔ ወይኔ፣ ጌታ ሆይ ለዚህ ነበረ አልኩኝ። ሳልጀምረው ፍጻሜ ደረሰ እያልኩኝ በውስጥ በሲቃም አነባ ጀመረም። ወደ 50 ሜትር ርቀት አልፈው የሄዱት ወታደሮቹ ሲመለሱ፣ ማምረጫ የሌለኝ መሸሻ ያጣው በመረባቸው የወደኩ መቃጠኑ ጉሮሮዬ ውስጥ እንደተወሸቃሳ አማራጭ እንደሌለኝ ገባኝና ተስፋ ቆርጬ እጆችን ከፍ አድርጌ ልነሳ ስዘጋጅ፣ አንድ ሰው እጅ በጀርባዬ በኩል ሲስበኝ ተሰማኝ። ሰላም። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ በፕሮግራሞችን እየከፋፈልኩ እያቀረብኩላችሁ እገኛለሁ። እነዚህ እውነተኛ የሆኑ የኔ ገጠመኞችን ለናንተ ሳቀርብላችሁ እጅግ የሚደንቅ ለኔም ለራሴ የሚያስደንቀኝ ሁሌ በዘመን ውስጥ ሕያው ሆኖ የሚቀር የትውልድ አደራ እንደሆነ አውቃለሁኝ። ውድ አድማጭና ተከታታዮቼ ይህ እውነተኛ የሆነ ፍለጋ ነው። ይህ እውነተኛ የሆነ አሰሳ ነው። የአባቶቻችን እውቀት፣ የአባቶቻችን ጥበብ፣ የአባቶቻችን ቅርስ፣ የአበው የሊቃውንቱን ሁሉ እውነት ለመግለጥ ተነስቻለሁኝ። አብራችሁኝ ትጓዙ ዘንድ፣ አብራችሁኝ ትፈልጉ ዘንድ፣ አብራችሁኝ በመጓዝና አብራችሁኝ በመንቀሳቀስ እውነትን የምንገልጥበት ጥበብን የምናስተምርበትና የሀገር ሀብት የሀገር ቅርስን ለትውልድ የምናስተላልፍበት አንድ ምራፍን እንግለጥላለሁኝ። ውድ አድማጭና ተከታታዮቼ ይህ ፈለግ ጥበባት ሁለት ዩቲዩብ ቻናላችን ነው። ፈለግ ጥበባት አንድ ዩቲዩብ ቻናላችን ከ62 ሺህ በላይ ተከታይ ያለው ቢሆንም በአንዳንድ አካላት ምክንያት ሪፖርት እየተደረገ አስፈላጊውን የሆነውን እንዲህ አይነት መረጃዎች ለሕዝብ እንዳይደርሱ ስለሆኑ ይህንን በመደገፍ ሸር በማድረግ ላይክ በማድረግ ለወዳጅ ቤተሰቦቻችሁ በማጋራት ሳብስክራይብ ያደረጋችሁ ሳብስክራይብ ያደረጋችሁ የዶሏን ምልክት በመጫን ሁሌም ስንለቅ እንዲደርሳችሁ ይሆናል። ይህ እውነተኛ የሆነ ታሪክ አባቶቼ ፍቃድ፣ በእነርሱ ይሁንታ አልፎ እንጂ በፍቃዴ የሚሆን አንዳችም ነገር ስለሌለ ይህንን እውነት ይህንን እውቀት ይህንን ታምር ይህንን ድንቅ ነገር ለትውልድ ለሀገር ለህዝብ ይደርስ ዘንድ ቤተሰብ ኃላፊነታችሁን ተወጡ። ገና የምንገልጠው በርካታ የምንፈትሸው እጅግ ሚስጥራዊ የሆኑና ታምራትን የሚያስሉ በርካታ ጉዳዮችን ላለም እንገልጣለን። አብረን ከቆምን ከተባበርን፣ ከተጋግዝን በኢትዮጵያ ሆነ ከኢትዮጵያ ውጭ ያሉ ሚስጥራዊ የሆኑ የኢትዮጵያ ቅርሶችን እንፈልጋለን እናስሳለን። የብራና ላይ ክታቦቻችንን ዕውቀቶቻችንና ታምር የሆኑ ሁኔታዎችን ሁሉ ለዓለም እናስተዋውቃለን። ከትላንት ወደ ነገም፣ ከትላንት ወደ ከፍታ፣ ከትላንት ወደ ብልጽግና፣ ከትላንት ወደ ታላቂቱ ኢትዮጵያ እንሻገራለን። ትላንት ከሌለ ነገ የለም ነውና ነገሩ ቀጣዩን ሀሳብ ቀጣዩን ፕሮግራም እስከ ማቅረብላችሁ ድረስ ሰላም ትቆዩ ዘንድ መኝላችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ሰላም።